በሱዳን እየተደረገ ያለው ጦርነት ወደ ሶስተኛ ዓመት መግባቱን አስመልክቶ ዩናይትድ አረብ ኢምሬትስ መግለጫ ወጣች። በውጭ ጉዳይ መስሪያ ቤት በኩል የወጣው ይህ መግለጫ በዚህ ጦርነት በሁለቱም ተፋላሚዎች በኩል ከፍተኛ ግፍ እየተፈጸመ መሆኑን ይገልጻል። የሱዳን ጦር ኃይል ሕዝብ በሚኖርባቸው አካባቢዎች ድብደባ መፈጸሙን እንደቀጠለና ሰላማዊ ሰዎች ላይ ጉዳት እያደረሰ መሆኑን እየጠቀሰው መግለጫው ኬሚካል ጦር መሳሪያን ጭምር መጠቀሙንና ይህን አጥብቆ እንደሚያወግዛ አስረድቷል። ይህ ድርጊት እንድቆምና ተጠያቂነት እንድሰፍንም አሳስበ። በሌላ በኩል በዳርፉር የተከናወነውን የጅምላ ግድያና ጥቃት እንደሚቃወም የጠቀሰው መግለጫው ሶስት ነገሮች በአስቸኳይ ተፈጻሚ እንዲሆኑ ጥሪ አቅርበዋል። እነዚህም አንደኛ በአስቸኳይ ተኩስ አቆምና ፖለቲካዊ ምክክር እንድጀመር፣ ሁለተኛ ያልተገደበ የሰብአዊ እርዳታ እንድፈቀድና ሶስተኛ ለማቀፋዊ ጫና እንድደረግ የምሉ ናቸው። ጦርነቱ ከተጀመረ አንስቶ ዩናይትድ አረብ ኤምሬትስ ከስድስት መቶ ሚሊዮን ዶላር በላይ ለሱዳናዊያን እርዳታ ሰዎች የማድረጓንም ጨምሮ አስታውቋል። ይህ በእንዲህ እንዳለ የሱዳን መንግስት በተደጋጋሚ ዩናይትድ አረብ ኤሚሬትስ ጦርነቱን በማባባስ ከፍተኛ ሚና ተጫውታለች በምል ክስ ያሰማ መቆየቱ የሚታወስ ነው። በተለይም ለተፋላሚ ፈጥኖ ደራሽ ኃይል ጦር መሳሪያ እንደምታቀርብ ስገለጽ መቆየቱ ይታወሳል። ሚኪ ነኝ። ከሚኪታቡን ወይን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኘውን። ሰላም ቆዩልኝ።